ዛሬ እንግዲህ ለፀጉሬ የሚሆን ማክስ ወይም ማስክ ነው የሚባለው እንሰራለን። በነገራችን ላይ ቤት ውስጥ ባለኝ ነገር ፀጉሬ ከጊዜ ወዲህ በጣም ለውጥ አለኝ ጋ ለውጡ ምንድን ነው? ከጊዜ ወዲህ እኔ በፊት ፀጉሬን ምናምን ስሳ ፀጉሬን ምናምን እንደዚህ ስታጠብ ምንም አይነት ነገር አልጠቀምም ነበር። ምክንያቱም በቃ ዝብዬ ነው የምታጠበው። ለዛ ነው ፀጉሬ በጣም የተጎዳው እና አሁን ላይ ፀጉሬን ለመመለስ እንዲሁም ደግሞ ለሰርጌ ያው መቼስ ሴት ልጅ ማግባቱ አይቀርም አይደል? ሁማን ሄር መ ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ ለፀጉሬ እዚህ ጋር እንቁላልና ሙዝ አድርጌ የተለያዩ ግብአቶች እዚህ ውስጥ ጨምሬ ለፀጉሬ ማስክ ልሰራ ነው። እስኪ እናንተ ፀጉራችሁን ከመታጠባችሁ በፊት ምንድን ነው የምትቀቡት? እስኪ ኮሜንት ላይ አስቀምጡልኝ። እኔ ፀጉሬ በፊት በጣም ሰረሚሊያክመኝ ዝም ብዬ ነበር የምታጠበው ምናምን፣ ግን አሁን አሁን ግን ፀጉሬ እኔ መንከባከብ እንትኔ ሞራኔ በጣም የተነሳሳ ነው። ምክንያቱም ታውቃላችሁ ለሰርጌ ማለት ለሰርጌ እየተዘጋጀሁ ነው። እዚህ ጋር ሙዝና እና እንቁላል ዘይት አድርጌ ያለሁኝ። በነገራችን ላይ ሰርጌ ሁማን ሄር አልጠቀምም። ምክንያቱም ባለፈው ገጠር ይሄ ጊዜ ቤተሰብ ጋር ገጠር ሲሄድ፣ ያው ቤተሰቦቼ የሚያስደስታቸውን ነገር ነው ማድረግ የምፈልገው እናም ሲሄድ ፎቶ ለመነሳት በጣም የአበሻ ቀሚሶች አሉኝ። የወሎ ቀሚስ፣ የጎንደር ቀሚስ፣ የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ቀሚስ የተለያዩ ቀሚሶች አሉኝ እና እና ፎቶ ልነሳ ፎቶ ለመነሳት ፀጉሬን ተሰራው ማለት ነው። ኩማኒ ተሰራው፣ አርቲፊሻል ጽፍሬ ምናም ተሰራው። ከዛ እናቴ ጋር እንደነገር ይሄድ ነበር ወደ ገጠ ለመሄድ ከዛ ፀጉሬን ማን ያልነበረ የጠቀምኩት በነገራችን ላይ ያልነበረኝ እህቴ ጋር ውስጥ እህት ያላት ኔ የለኝም። እኔ እንደዚህ አይነት ነገር የሆነ ፀጉሬን ስትሰራ ደስ ይለኛል ምናምን፣ ግን ከተሰራው በኋላ ይጨንቀኛል። ከዛ ልፈታው ስር እንዴ የገንዘቡ አሳዘነኝ፣ ማለት የተሰራሁበት ገንዘብ አሳዘነኝ። እና ጥፍሬንም ጥፍሬን ደግሞ የተሰራሁት በጣም አያስመጣም። እዛ ጠጉ ቤት ራሱ ምንድን ነው ባትሰብ ይሻልሻል ይሄ በጣም አሳጠቅሹ ምናምን እንዲያል ግን ያው እኔ ቤተሰቦች እዛ እንዳይከፋቸው ምናምን ብዬ ነው። ከዛ የሚገማችሁ ነገር ፀጉሬን ተሰርቼ ምናምን ሄድኩ ማለት ነው። ከዛ እናት ቤተሰቦቼ በፀጉሬ ምንም አላሉኝም። ያው ማለት ምንም አላሉኝም ማለት በቃ ተረድተውኛል ወረዴ ተገድተውን ያሰራችሁ ምንም አላሉኝም። በፊት በእንዲህ አይነት ነገር አድርጌ ሳለማላቅ በጣም ገሟቸው ነው መሰል ዝም ነው ያሉኝ፣ ፀጉሬን ማለት ነው። ግን ከሶስት ቀን በኋላ ታላቅ እህቴ ተቆጣች ማለት ነው። ፍች ጠጉሽና አለችኝ። ኦኬ ብዬ ፈታው ማለት ነው። ጠጉሬን ተፈታሁላችሁ። እና መጨረሻ ላይ እናቴም ደስ ያለት ወይ ልጅት፣ በስመ አብ መርክሽ ወዝሽ ተመለሰ። ሁለተኛ ያንን ነገር እንዳትጠቀም ያለች ማለት ነው እናቴ ማለት ነው። ከዛ ኔም ኦኬ እሺ እናቴ ብዬ ዝም አልኩኝ ማለት ነው። ከዛ በስንተኛው ቀን ነው ጥፍሬ ስሰራ በጣም ሰለሆነ ጥፍሬን ስሰራ በጣም አሳጥር የዋለው ምክንያቱም አርቴፊሻል ጥፍር አይመስልም። በቃ የራሴ ጸፍ የራሴ ጥፍር ነው የሚመስለው እና በዛ ምክንያት እናቴ

እኔ በሳቅ ሞትኩኝ። ከዛ እናቴ ወይኔ ልጅ አሁንስ ተበላሽ ተሻል አለች፣ ደና ልጅ አልነበረሽ አለች። ማለት ነው እናቴ ችግር የለውም አንችን ተደበረሽ፣ እኔ ችግር የለብኝም ብዬ ጸጉሬን እንደፈታሁት ጸጉሬንም ነቃቀልኩኝ። ላችኋለሁ አሁን ለሰርጌ ግዴታ እኔ አርቴፊሻል ነገር አልጨምርም። ስለዚህ እስከዛው ድረስ ጸጉሬን እንከባከባለው ለማለት ፈልጌ ነው። እዚህ ጋር እንግዲህ ሽንኩርትና ቅርንፉድ አድርጌ ቅርንፉዱ ጸጉሬን ሽንኩርቱ እንዳይሸተኝ ነው። ሽንኩርት በነጋሽን በጣም አሪፍ ነው ተጠቀሙት፣ ሞክሩት። እዚህ ጋር እንደምታዩት እንትን ነው እንቁላል እንቁላልና ሙዝ እና ዘይት ጨምሬ ነው። አሁን ደግሞ ሽንኩርት እፈጫለሁ ማለት ነው እና እንደምታዩት ሽንኩርቴን ፈጭቻለሁ እዚህ ጋር እዚህ ጋ ጨምረዋለሁ። በነገራችን ላይ በጣም አሪፍ ነው። ሆኔ ሽንኩርት ምናምን ይስማማኛል። እኔ የማይስማማኝ ምን ነበር መሰራት ሙዝ ብቻውን ስቀባ አይስማማኝም። እና ውዶች ጠጉቤን በጣም ለመመለስ እየታገርኩ ነው። ከዚህ ውጭ ሌላ ሌላ አሪፍ የሆነ የጠጉር ማስክ ካላችሁ ነገው ይጣባችሁን የምትጠቀሙበት ማለት ነው። ከዛ በኋላ እንደምታዩት እዚህ ጋር ሽንኩርትን የፈጨሁትን ሽንኩርት ማለት ነው። ሽንኩርትና ቅርንፉዱን እንደዚህ እያልኩ ይጨምቀዋለሁ ማለት ነው። ውሃው ብቻ እንዲወጣል ማለት ነው። አያችሁት፣ ቅርንፉዱ በጣም አሪፍ ነው። ሽንኩርት ደግሞ ቀይ ሽንኩርት ነው እኔ የምጠቀመው። የሚገርማችሁ ነገር ሙዝ እኔ የዚህ ሀገር ሙዝ እኔ ጉዝም አይመቸኝም። አንዳንድ ጊዜ ከወተት ጋር ምናምን ፈጭቼ ነው የምጠጣው። ግን የሚገርማችሁ ነገር በቀን አንዳንድ መብራት ራሱ በጣም አሪፍ ነው ይባላል። እንግዲህ ሽንኩርቱ አይሸትም ወይ ምናምን ልትውት ትችላላችሁ። አይሸትም። እሺ ውዶች ይሄ በጭራሽ አይሸትም። ኦኬ፣ እንግዲህ እንደምታዩ ታያችሁት፣ በጣም ዋው፣ አይሸትም። ሙዝ ሙዝ ነው የሚሸተው በነገራችን ሙዝ ሙዝ ነው የሚሸተው እንጂ ሽንኩርት ሽንኩርት አይሸትም። ትንሽዬ ትጫበንበት ትንሽዬ ዘይት እንደዚህ አድርጌ ጸጉር እንቀበዋለሁ ማለት ነው። እንግዲህ እንደምታዩት ተቀብቸዋለሁ። እንደዚህ ማለት ነው። እንዴት ራስ እንዳደረገኝ ማለት ነው። ከዛ በዚህ ነው ማሽገው ጸጉር ወይም በነገራችን ምክንያቱም በጣም እንትን በቃ የሆነ ደስ ይላል ማለት በደንብ አድርጎ አናታችሁ ራስ እንዲል በዚህ በዚህ ጠቀልለዋለሁ ጭንቅላቴ ማለት ነው። በዚህ ሳንዱች ሳንዱችኛ ነው። እንደዚህ አድርጌ ለአንድ ሰዓትም ለሁለት ሰዓትም አቆየዋለሁ። ችግር የለውም። ከዛ ደግሞ ታጠበውና እሰራዋለሁ ማለት ነው። እናም ታጠብኩት እንግዲህ ያሳየኋችሁን የሙዝ እንዲሁም የእንቁላል ሽንኩርት አድርጌ፣ ምንም አይሸትም። ሽንኩርት ሽንኩርት አይሸትም። በነገራችን ላይ ያለን ማንከባከብ ማንከባከብ ጥሩ ነው። ምክንያቱም አርቲፊሻል አሁን ሁማን ሄር ስንት እንደገባ ታውቃላችሁ። እና እኔ ግን ጠወይም በጣም ነው የምወዳት ኢትዮጵያ እስከሚሄድ ድረስ እንግዲህ እስከዚህ ከተካሸይ እንዲሆን እፈልጋለሁ። እና በነገራችን ላይ እንደዚህ ፀጉራችሁን ከታጠባችሁ በኋላ አሁን ነገ የሚሄድበት ቦታ ሰላለኝ ነው፣ ለዛ ነው የሰራሁት። ነገ ጧት ስፈታው ፍሪዝ ይሆናል። እናም ብቻ ፀጉሬ እንደዚህ አልነበረም። ፀጉሬ በፊት የሆነ ፀጉር ቤት ሽቼ ከሚካር በጣም የማይሆን ለፀጉር በጣም መጥፎ የሆነ ከሚካል ቀለም ቀብተዊ ነው። በነገራችን ላይ ባለማወቅ ማለት፣ እኔ ይሄን ነው የምቀበው እንደዚህ መቀባት እፈልጋለሁ አልኳት። ሴትዮዋ የሚገርማችሁ ነገር አረብ ነበረች። መቼም አረብ በየሄድኩበት ነው። እና በቃ ማለት፣ በሄዱበት ስራችሁ፣ በቃ ሾፕ እንዳጋጣሚ ስገባ አረብ ናት። በቃ ከዛ ቀባችኝ። የሚገርማችሁ ነገር ይሄ ጸጉሪ ከዛ ከተቀበው በኋላ ጸጉሪ ተሰባብሮ ተሰባብሮ ሳበጥረውም ስታጠበውም በቃ እያንዳንዱ እየተቆራረጠ ነበር የሚወድቀው። ማርያምን ይሄ አዲስ ጠጉ ብላችሁ ያ የበፊቱ ጸጉሬ እንትን እያለ አሁን እዚህ ጋር ጫፍጫፉን እየቆረጥኩት ነው እና በቃ በጣም ጠዊ በብዛት ረግፏል። ኢትዮጵያ ራሱ የሄድኩ ጊዜ ቤተሰቦች በጣም ገርሟቸው የተሄደ ጠውሽ እያሉ ነበረ። እና ምክንያቱም ጠዊ እንደዚህ አልነበረም። እና ከዛ ግ ግን ምንም አይነት የታሸጉ ነገሮች አልቀባም። ከተቀባውም ሂና ነው። ሂና በጣም ጠጉ ያፋፋል። እናም ጠዊን ለመመለስ እየሞከርኩ ነው።